እንግዲህ ዛሬ ብዙዎቻችሁ የምትወዱትንና ብዙዎቻችሁ የምትፈልጉትን ኦባማ የጭነት መኪና እንዲሁም ኦባማ ቅጥቅጥን በማይታመን ዋጋ በአንድ ሚሊየን ብር የጭነት አይሱዚ ይዤላችሁ ቀርቤያለሁ በዛሬው ዝግጅታችንም ክብራን ተመልካቾቻችን እናንተን ትርፋማና አዋጭ የሆኑ መኪናዎችን ዘጠኝ አይነት መኪናዎች ይዘንላችሁ ቀርበናል። እንግዲህ በባንክ ማመቻቸትም የምትችሉበትን አማራጭ እንዲሁም በባንክ ዝግጁ የሆኑ መኪናዎችም ጭምር አሰናድተን ይዘን መጥተናል ማለት ነው። በዛሬው ዝግጅታችንም እንግዲህ ከያዝንላችሁ መኪናዎች መካከል ኦባማ የጭነት መኪና በ2016 ሞዴል በ2 አስራ ሰባት ሞዴል እንዲሁም በሀያ ሀያ አንድ ሞዴል በባንክም የሚመቻች ጭምር ይዘን ቀርበናል። በተጨማሪም ኦባማ ቅጥቅጥ የህዝብ መኪና እጅግ በጣም ትርፋማ የሚያደርጉ አስቸኳይ ብሩ ተፈልጎ ለሽያጭ የቀረቡ ሶስት መኪናዎችም በዚሁ ቪዲዮ ውስጥ አካተናል። ታዲያ ይህንን ፕሮግራም እስከ መጨረሻው ድረስ ላይክ ላይክ ላይክ እያደረጋችሁ እንድትከታተሉ እየጋበዘን እንዲሁም ለቻናላችን አዲስ ናቸው በዚህ ቻናል ከሚቀርቡ መረጃዎች መካከል ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልን እያልን በቀጥታ ወደ መረጃው የምናመራ ይሆናል። እንግዲህ ቀዳሚ ያረኩላችሁ መኪና፣ የመኪናው አይነት ኦባማ የጭነት መኪና ነው። ሞዴሉ 2016 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው። አይፈልግም። ቻንሲ መላሽ ጆሮ ንጹህ ነው። በምታዩት መልኩ በጥሩ አቋም ላይ ያለ መኪና ነው። ይህ መኪና እንግዲህ በባንክ ማመቻቸት የምትችሉት መኪና ነው። ዋጋ 2 ሚሊዮን 600 ሺህ ብር ይባላል ማለት ነው። ይህን መኪና መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ የስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩ በቀጥታ ወደ ቀጣዩ መኪና መረጃ ሳመራ የመኪናው አይነት ኦባማ ቅጥቅጥ ነው። ሞዴሉ 2017 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው። አይፈልግም ቻንስ መላሽ ጆሮ ንጹህ ነው። በስራ ላይ ያለ በምታዩት አቋም ላይ ያለ መኪና ነው። ዋጋ 2 ሚሊዮን 800 ሺህ ብር ይባላል ማለት ነው። ውስን ድርድር ይኖረዋል። ይህንን መኪና መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ የስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩ በቀጥታ ወደ ቀጣዩ መኪና መረጃ ሳመራ የመኪናው አይነት ኦባማ የጭነት መኪና ነው። ሞዴሉ 2021 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር አልፈታም፣ አይፈለግም ቻንሲ መላሽ ጆሮ ንጹህ ነው። በምታዩት አቋም ላይ ያለ መኪና ነው። ይህም ማለት ነው፣ ዋጋ 3 ሚሊዮን 300 ሺህ ብር በካሽ መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ የስልክ ቁጥር አማካኝነት ተደውላችሁ ማናገር የምትችሉ ይሆናል እያልኩ በቀጥታ ወደ ቀጣዩ መኪና መረጃ እሳመራ የመኪናው አይነት ኦባማ ቅጥቅጥ ነው ሞዴሉ ሀያ ሀያ ነው ትራንስሚሽዮኑ ማኑዋል ማርሽ ነው ሞተር አልፈታም አይፈልግም እጅግ በጣም ንጹህ የሆነ መኪና ነው። የለጠፈው ታርጋ ኮድ ሶስት ኦሮ ዘጠና አራት ሺ ቤት ነው። ባንክ ያለው መኪና ነው ባንክ አንድ ሚሊየን አምስት መቶ ሺ ብር ካሽ ሁለት ሚሊዮን አምስት መቶ ሺ ብር አጠቃላይ አራት ሚሊዮን ብር መግዛት የሚፈልግ ሰው እንዲሁም በካሽ መግዛት የሚፈልግ ሰው ደግሞ አምስት መቶ ሺህ ብር ቅናሽ በማድረግ በሶስት ሚሊዮን አምስት መቶ ሺህ ብር መግዛት የምትችሉበት አማራጭ ነው። እንግዲህ የባንኩ ደግሞ በወር አርባ ዘጠኝ ሺህ ብር የሚከፈል ነው ማለት ነው። እስካሁን የዘረዘርኩላችሁን መኪና እንግዲህ መግዛት የሚፈልግ ሰው የስልክ ቁጥር የኮሜንት የመጀመሪያው ላይ አስቀምጥላችኋለሁ እያልኩኝ በቀጥታ ወደ ቀጣዩ መኪና መረጃ የማመራ ይሆናል። የመኪናው አይነት ኦባማ የጭነት መኪና ነው። ሞዴሉ 2016 ነው። ትራንስሚስዮኑ ማኑዋል ማርሺ ነው። ሞተር ንጹሕ ነው። አይፈልግም ቻንሲ መላሽ ጆሮ ንጹሕ ነው። የለጠፈው ታርጋ ኤ አምሳ ሁለት ሺ ቤት ነው ማለት ነው። ብሩ አስቸኳይ ተፈልጎ ነው ዋጋ ሁለት ሚሊዮን አራት መቶ ሺ ብር ይባላል ማለት ነው። ይህን መኪና መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ የስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩ በቀጥታ ወደ ቀጣዩ መኪና መረጃ ሳመራ የመኪናው አይነት ኦባማ የጭነት መኪና ነው። አሁንም ሞዴሉ 2014 ነው። ትራንስሚስዮኑ ማኗል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ቻንሲ መላሽ ጆሮ ንጹህ ነው። በስራ ላይ ያለ መኪና ነው። ዋጋ 2 ሚሊዮን 350 ሺህ ብር ይባላል ማለት ነው። ይህንም መኪና መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ የስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩ በቀጥታ ወደ ቀጣዩ መኪና መረጃ ሳመራ የመኪናው አይነት አይሱዚ ቅጥቅጥ ነው። ሞዴሉ ሁለት ሺ ሶስት ነው። ትራንስሚሽኑ ማኗል ማርሽ ነው። ሞተር አድሷል፣ አይፈልግም ቻንሲ መላሽ ንጹህ ነው። ለትርፍም የሚሆን መኪና ነው። ዋጋው አንድ ሚሊዮን ብር ፊክስድ የሆነ እጅግ በጣም ርከሽ የሆነ መኪና ነው። ይህን መኪና መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ የስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩ በቀጥታ ወደ ቀጣዩ መኪና መረጃ ሳመራ የመኪናው አይነት ኦባማ የጭነት መኪና ነው። ሞዴሉ 2016 ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ቻንሲ መላሽ፣ ጆሮ ንጹህ ነው። በስራ ላይ ያለ መኪና ነው። ዋጋ 2 ሚሊዮን 550 ሺህ ብር ይባላል ማለት ነው። ይህን መኪና መግዛት የሚፈልግ ሰው የስልክ ቁጥር ይቀመጣል። በዛ የስልክ ቁጥር አማካኝነት ደውላችሁ ማናገር የምትችሉ ይሆናል እያልኩ በቀጥታ ወደ ቀጣዩና ወደ መጨረሻው መኪና መረጃ ሳመራ የመኪናው አይነት ኦባማ ቅጥቅጥ ነው። ሞዴሉ 2016 29 ወንበር ረዥም በረዥም ነው። ትራንስሚሽኑ ማኑዋል ማርሽ ነው። ሞተር ንጹህ ነው፣ አይፈልግም። ቻንሲ መላሽ ጆሮ ንጹህ ነው። በስራ ላይ ያለ መኪና ነው። ይህም እንግዲህ ለትርፍ የሚሆን እንዲሁም ለስራም የሚሆን ነው። ዋጋ 2 ሚሊዮን 550 ሺህ ብር ይባላል ማለት ነው። ይህን መኪናና እስካሁን የዘረዘርኩላችሁን መኪና መግዛት የሚፈልግ ሰው የስልክ ቁጥር የኮሜንት የመጀመሪያው ላይ አስቀምጥላችኋለሁኝ በዛ ስልክ ቁጥር አማካኝነት ዘወትር በስራ ሰዓት ከጠዋቱ ሁለት ሰዓት ጀምሮ ደውላችሁ ማነጋገር የምትችሉ ይሆናል እያልኩኝ ቪዲዮውን ላይክ ላይክ ሸርሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።